የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያም ጠቅላይ ሚኒስትር አብይ አህመድ እስራኤል በኢራን ያደረገችውን በትግራይም የማድረግ እቅድና አቅም አለች ሲሉ መናገራቸው ተሰማ። የህወሓት ወታደራዊ አመራሮችና ወታደራዊ አዛዦችን በየቤታቸው መግደል ይችላሉ ሲሉ መግለጻቸውም ታውቋል። በክልሉ ርዕሰ መዲና ኢላማ የተደረጉትን ሰዎችን በተመለከተም ቅኝት የሚያደርግ ድሮን ባሳለፍ ነው ሳምንት ሰኞ ወደ መቀለ ተልኮ እንደነበርም ታውቋል። በዝርዝር የምንመለከተው ቀዳሚ ጉዳይ ይሆናል። ሚኒስትሩ ሆስፒታል መግባታቸውን መንግስት አመነም። ሚኒስትሩ መታመማቸው ለርካሽ የፖለቲካ ግቡ ውሏል ሲልም መስሪያ ቤታቸው ገልጿል። ተጨማሪ አለን። በብልጽግና የጦርነት ፕሮጀክቶች ሳቢያ የተጣለው ማዕቀብን ተከትሎ በርካታ ኩባንያዎች ለቀው መውጣታቸው ተገለጸ። በአሜሪካ ማዕቀብ ያገዋ እድል መከልከል ሳቢያም 18 የውጭ ኩባንያዎች ከኢትዮጵያ ለቀው መውጣታቸው ተሰምቷል። ተጨማሪውን አዘጋጅተናል። በአፋር ክልል ወደ ትግራይ የሚወስደው መንገድ ከአስር ሰዓታት በላይ ተዘግቶ እንደነበር ተሰማ። መንገዱ የተዘጋው ብልጽግና በሚደግፋቸውና በሚያሰለጥናቸው ታጣቂዎች ምክንያት ነው ተብሏል። ከምንጮቻችን የተገኘው መረጃ ወደ እናንተ ይደርሳል። በአዲስ አበባ በትግራይ ተወላጆች ላይ ያነጣጠረ እስር እየተከናወነ ነው ተባለም። ተቋሙ በተለይም በዚህ ወር ይህ ማንነት ላይ ያተኮረ ዘመቻም በትግራይ ተወላጆች ላይ እየተከናወነ ነው ሲል ይፋ አድርጓል። ሌላኛው መረጃችን ነው እስራኤል ከሶሪያና ሊባኖስ ጋር ዲፕሎማሲያዊ ግንኙነትን መመስረት እንደምትሻ ይፋ አደረገች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሁንላችሁ። ጠቅላይ ሚኒስትር አብይ አህመድ እስራኤል በኢራን ያደረገችውን በትግራይ የማድረግ አቅም አለኝ ሲሉ መናገራቸው ተሰማም። የህወሓት አመራሮችና ወታደራዊ አዛዦችን በየቤታቸው መግደል እችላለሁ ሲሉ መግለጻቸውም ታውቋል። በክልሉ ርዕሰ መዲና ኢላማ የተደረጉትን ሰዎች በተመለከተም ቅኝት የሚያደርግ ድሮን ባሳለፍነው ሳምንት ሰኞ ወደ መቀለ ተልኮ ለሰዓታት አየር ላይ መቆየቱ የተነገረ ሲሆን እርምጃው ሊወሰድ የነበረው ሰኔ 16 እንደነበር ምንጮች ገልጸዋል። ሚኒስትር አብይ ገና ስልጣን ላይ በመጡ ጥቂት ወራት ውስጥ ሐምሌ 21 2010 ዓ.ም አርባ የፌዴራል ፖሊስ አባላትን በአንድ አንቶኖ ባሳፍረው የህወሓት ባለስልጣናት ወደሚገኙበት መቀለ ልከው እቅዳቸው እንደከሸፈባቸው በወቅቱ መዘገባው አይዘነጋም። ይህ በምስሉ ላይ የሚታየው የቢቢሲ ዘገባ እነዛ የፌዴራል ፖሊስ ኮማንዶዎች የወቅቱ የትግራይ ልዩ ኃይል ባሉላ አባ ነጋ አውሮፕላን ጣቢያ በቁጥጥር ስር ውሏቸው ከ15 ቀናት በኋላ ወደ አዲስ አበባ እንዲመለሱ መደረጋቸውን የሚያሳይ ነው። በጦርነቱ ዘመን የህወሀት ባለስልጣናትን ለመግደል በሚል ወደ አርባ የሚደርስ የአየር ጥቃት በመቀለ ብቻ ያደረጉት ጠቅላይ ሚኒስትሩ እርሳቸው ከሲቹዌሽን ሩም መከታተሏለሁ በሚሉት የግድያ መንገድ የህወሀት ማዕከላዊ ኮሚቴ አባላትንም ሆነ ወታደራዊ አዛዦችን ሳይሆን ህጻናትን በመጫወቻ ቦታቸው፣ ነዋሪዎችንም በቤታቸው በድሮን እንዲገደሉ አድርገዋል፤ የሚለውም አለም አቀፍ የመገናኛ ብዙሀን ጭምር የዘገቡት ነው። ከአመታት በፊት በድሮንና በኮማንዶ ለመግደል የዘመቱባቸው ግን ያልተሳካላቸው ጠቅላይ ሚኒስትሩ አሁን በየቤታቸው እነዚህን አመራሮችን የመግደል እቅድና አቅም አለኝ ማለታቸውንም ሰምተናል። ጉዳዩን በውይይት እንዲፈቱትና የተፈናቃዮች ጉዳይም እልባት እንዲሰጠው ለጠየቋቸው ዲፕሎማቶችና ለአንዳንድ ጄኔራሎቻቸው ተናገሩት የተባለው ጉዳይ የሚያመላክተው ጠቅላይ ሚኒስትሩ እስራኤል በኢራን ያደረገችውን እኔም በትግራይ የማድረግ አቅምና እቅድ አለኝ ማለታቸውን ነው። በዚህም መሰረት የህወሓት የድርጅት ከፍተኛ አመራሮች እንዲሁም የትግራይ ሰራዊት ጄኔራሎችን በመጥቀስ ዋና ኢላማዎቻቸውን እንደሚያደርጉ መግለጻቸውን ያነሱት ምንጮች ስም ዝርዝራቸውን በማካተት ነው። ጥቃቱ ሊፈጸም የነበረው ባሳለፍነው ሰኔ 16 ነበር የሚሉት እነዚሁ ምንጮች በቂ የፖለቲካ ስራ አልተሰራም በሚል ከመከላከያ አመራሮች በመቅረቡም ቀርተዋል ያሉ ሲሆን፣ በዛን ሁለት ግን ከአመሻሽ 11 ሰዓት ጀምሮ እስከ ጠዋት 3 ሰዓት ድረስ በመቀለ ሰማይ ላይ ሁለት የቅኝት ድሮኖች አምሽተው ማደራቸውን ያክላሉ። በዚህ ሁለት ጥቃት እንዲሰነዝሩ ተልከው የነበሩ ሁለት ድሮኖችም ጄኔራል ፐርፐዝ የተባለ ቦምብ ታጥቀው እንደነበር የሚገልጹት እነዚሁ ምንጮች የተሰጣቸውን ኢላማ አነጣጥሩ መምታት ወይንም ሎክድ አድርገው ማጥቃት የሚችሉ ስለመሆናቸው የሚያሳይ ልምምድ አድርገው እንደተመለሱ አመልክተዋል። ይህንን ለረጅም ሰዓታት በመቀለ ሰማይ ላይ ቆይቶ ነበር የተባለለትን የኢላማ ልምምድ ና ቅኝት ጠቅላይ ሚኒስትሩ፣ ፊልድ ማርሻሉ፣ አማካሪያቸው አለምሸት ደግፌም፣ ጌታቸው ጉዲናም፣ ይልማ መርዳሳ ና ሌሎችም የመከላከያ ሰራዊቱ ኃላፊዎች በጋራና በፈረቃ ሲከታተሉት መቆየታቸውን ለወታደራዊ አዛዦቹ ቅርበት ያላቸው ምንጮዎች ጠቁሟል። ሰኔ 16 የተመረጠበት ምክንያት ምን እንደነበር ያላረጋገጡት እነዚሁ ምንጮዎች፣ ይሁን እንጂ ጠቅላይ ሚኒስትሩ እስራኤል ኢራን ላይ ጥቃት ከሰነዘረች በኋላም እቅዴን ቴል አቪቭ ሰረቀችኝ እያሉ ሲናገሩ ያዳመጧቸው ሰዎችም ለጣቢያችን አስተያየታቸውን አጋርተዋል። ሚኒስትሩ ሆስፒታል መግባታቸውን መንግስት አመንም። የሚኒስትሩ መታመም ለርካሽ የፖለቲካ ግብ ውሏል ሲል መስሪያ ቤታቸው ገልጿል። ሚኒስትሩ እየደረሰባቸውን ከባድ አደጋ ተከትሎም በኢትዮ ጠቢብ ሆስፒታል እየታከሙ ስለመሆናቸውም ኢትዮ ፎረም ሰምቷል። የንግድና ቀጠና የትስስር ሚኒስትሩም ካሳሁን ጎፌ ጠጥተው ሲያሽከረክሩም ለከባድ አደጋ መዳረጋቸው መዘገቡ ይታወሳል። ኢትዮ ፎረም ያረጋገጠው መረጃ እንደሚያመላክተው ደግሞ ሚኒስትሩ ኢትዮ ጠቢብ በተባለ ሆስፒታል አሁንም እየታከሙ ሲሆን በተለይም ከወገባቸው በታችና አንደኛው እግራቸው ላይ ከፍተኛ ጉዳት አጋጥሟቸዋል። ካሳሁን ሲያሽከረክሩት የነበረው መኪናም ከጉምሩክ የተወረሰ የ2024 ሬንጅ ሮቨር ነበር ያሉት ምንጮች ከሌሊቱ ሰባት ሰዓት አካባቢ አደጋው ሲደርስባቸው አንስተው ወደ ሆስፒታል የወሰዷቸው የማያውቋቸው ሰዎች ስለመሆናቸው አክሏል። በአንደኛው እግራቸው ላይ በተለየ ሁኔታ የከፋ ጉዳት የደረሰባቸው ካሳሁን ይህንን ዘገባ እስከምናጠናቅርበት ጊዜ ድረስም ከሆስፒታል አልወጡ አልወጡም ተብሏል። መስሪያ ቤታቸው የንግድና ቀጠና ትስስር ሚኒስቴር ግን አደጋ እንደደረሰባቸው አምኖ በመልካም ጤንነት ላይ ናቸው ብሏል። አደጋው የደረሰባቸው ባሳለፍነው ሳምንት እሁድ ለሰኞ አጥቢያ ከሌሊቱ ሰባት ሰዓት ገደማ ስለመሆኑ ከገለልተኛ ምንጮች የተረጋገጠ ቢሆንም የንግድና ቀጠና ትስስር ሚኒስቴር ግን አደጋው የደረሰባቸው እንደ ወትሮ ከመደበኛው ስራቸው ወደ ቤታቸው በመመለስ ላይ እያሉ እሁድ እለት ሰኔ 15 ከምሽቱ አንድ ሰዓት ላይ ነው ብሏል። ኢትዮ ፎረም ከሚኒስትር መስሪያ ቤታቸው ያረጋገጠው መረጃ ግን ካሳሁን ጎፌም በዚያው ዕለት እሁድ ሙሉ ቀን ወደ ሥራ ያልገቡ መሆናቸውና በእለተ እሁድ ቢሮ የመግባት ልምድ የሌላቸው ስለመሆናቸው ነው። ሌሊት ሰባት ሰዓት ገደማ የሚለው ምሽት አንድ ሰዓት ብሎ የገለጸው ሚኒስትሩ አደጋው ከአውድ ውጭ ተወስዶብኛል ብሏል። ሁነቱን ለርካሽ ፖለቲካዊ ግብ ለመጠቀም ከአውድ ውጭ ባልተረጋገጥ መረጃና ባሉባልታ የሚናፈሰው የማህበራዊ ሚዲያ ዘገባ የተሳሳተና መሰረተ ቢስ ነው ያለው የንግድና ቀጠና የትስስር ሚኒስቴር ከአውድ ውጭ ተወሰደ ያለውን ነገር ግን አልገለጹም። አደጋው የደረሰው በመኖሪያ ቤታቸው አቅራቢያም ካርል አደባባይ መሆኑን የገለጸው የሚኒስትር ሮ መግለጫ የአደጋውን መንስኤ አላብራራም። ይሁን እንጂ በአልኮል ጫና ውስጥ ሆኖ በሚያሽከረክሩበት ወቅት የቆመ ስካባተር ገጭተው አደጋው እንደደረሰባቸው ግን ታውቋል። ካሳሁን ጎፌ ካገኘው ተሻገር ቀጥሎ በአንድ ወር ውስጥ በአደጋ ምክንያት ሆስፒታል የገቡ ሁለተኛው የብልጽግና ባለስልጣን ናቸው። በአዲስ አበባ በትግራይ ተወላጆች ላይ ያነጣጠረ ስር እየተከናወነ ነው ተባለም። ተቋሙ በተለይም በዚህ ወር ይህ ማንነት ላይ ያተኮረ ዘመቻ በትግራይ ተወላጆች ላይ እየተከናወነ ነው ሲል አሳውቋል። ከ2013 አንስቶ የአስቸኳይ ጊዜ አዋጅን እያወጀ ግለሰቦችን በብሔራዊ ማንነታቸው መግደል፣ ማሰር እንዲሁም ማሸበር የቀጠለው የብልጽግናው መንግስት ባለፉት አመታት በተለያዩ ስፍራዎች ግጭት በተፈጠረ ቁጥር በተለይም አዲስ አበባ ላይ ግጭቱ የተፈጠረበትን ብሄር ተወላጆችን ማ ስር ማሳደድ ደጋግሞ ያደረገው ነው። የትግራይ ተወላጆች በተደጋጋሚ የዚህ ጥቃት ሰለባ ሆነዋል። በቅርብ ዓመታት ደግሞ የአገዛዙ ማቆያና እስር ቤቶችን የአማራ ተወላጆች ሞልተዋቸዋል። ሸኔ ተብለው የተፈረጁ የኦሮሞ ተወላጆች፣ የሻዕቢያ ተላላኪዎች የተባሉ ኤርትራውያንም ከዚህ አላመለጡም። የሆነ ሆኖ ከሰሞኑ ደግሞ ለየት ባለ ሁኔታ የትግራይ ተወላጆችን ማዋከብና ማሰር ስለመበራከቱ ኢትዮፎረም ያገኛቸው መረጃዎች ያመለክታሉ። በተለይም በእጅ ስልኮቻቸው ላይ የትግል ፎቶ ይገኘ በሚል የሚታሰሩ መበራከታቸውም ነው የተነገረው። ቅድሚያ ለሰብአዊ መብቶች ኢትዮጵያም ይህንኑ አረጋግጧል። ባሳለፍነው የካቲት ወር በትግራይ እና ኤርትራ ተወላጆች ላይ በአዲስ አበባ ፖሊስ በአዲስ አበባ ከተማ ውስጥ ተካሄደ የተባለውን እየዘፈቀደ እስር ገልጾ እንደነበር አስታውሶ አሁን ያ እንደ አዲስ ሀገር ሽቶም በተያዘው ሰኔ ወር ውስጥም በትግራይ ተወላጆች ላይ ተጠናክሮ ቀጥሏል ብሏል። የቤተሰብ አባላት የታሰሩባቸው ሰዎች፣ እንደዚሁም እስራት የደረሰባቸው ወጣቶች ተደጋጋሚ ጥቆማን ተከትሎ ማጣራት ማ ማድረጉንም ጠቅሷል። በአዲስ አበባ በተለይም ከኮተቤ ፈረንሳይና ወሰን ከተባሉ አካባቢዎችና ከሌሎችም ስፍራዎች የትግራይ ተወላጆች በዋናነት ደግሞ ወጣቶች ላይ እያነጣጠርም የዘፈቀደ እስር እየተካሄደ ነው በማለትም አብራርቷል። ተቋሙም እስሩ ወደ ከተማ በሚገቡ ወጣቶች ላይ ብቻ አይደለም ያለው፣ ድርጅቱም የከተማ ቋሚ ነዋሪ የሆኑ የትግራይ ተወላጆች ወጣቶችም እየታሰሩ ስለመሆኑ ማረጋገጡን አክሏል። እስሩ የሚፈጸምባቸው በስማቸው በአነጋገር ሁኔታቸው፣ በቋንቋቸው ቤተሰባቸው እየተለዩ መሆኑን ታስረው ከተፈቱ ምስክሮች መስማቱን በማከል የታሳሪዎች ቤተሰቦችም ከላይ የመጣ ትእዛዝ ነው የሚል ምላሽ ከፖሊስ እንደተሰጣቸው መናገራቸውን ድርጅቱ በሪፖርቱ ጠቅሷል። ከፖሊስ ጣቢያ ታስሮ የወጣም አንድ ሰው ከ100 በላይ ታሳሪ የትግራይ ተወላጆች እንደነበሩ መመልከቱንም ድርጅቱ ገልጿል። አንድ ከ10 ዓመት በላይ በአዲስ አበባ እየኖረ የትግራይ ተወላጅ ያጋጠመውንም እንዲህ ለተቋሙ አስረድቷል። ኮተቤ 02 በሚባለው አካባቢ ከስራ ቦታ ወጥችም ምሳሌ በላ በሚሄድበት ወቅት መንገድ ላይ ሶስት የፖሊስ አባላት በአካባቢው የሚንቀሳቀሱ ሰዎችን እያስቆሙ እየጠየቁ ነበር። መታወቂያ አለህ ወይ በማለት ሲጠይቁኝ የአዲስ አበባ ከተማ የነዋሪነት መታወቂያ ሰጠኋቸው። ሆኖም ያባት የስም ገብረመድን መድን መሆኑ ካረጋገጡ በኋላ ከሌሎች ሰዎች መካከል ለይተው አንድ ቦታ ላይ እንድቀመጥ አዘዙኝ። ከደቂቃዎች በኋላ ሌላ አንድ የትግራይ ተወላጅ አምጥተው ከኔ ጋር ቀላቀሉት። ተነሱ ብለውን በአካባቢው ወደሚገኝ ወሰን አካባቢ ፖሊስ ጣቢያ ጉዞም ጀመር መንገድ የሌላ ሁለት የትግራይ ተወላጅ ወጣቶች ተቀላቀሉን። ጠቅላላ አራት ሆነን ጉዞ ቀጠል። ከመካከላችን አንዱ ነገ መንጃ ፈቃድ ፈተና እንዳለው በመግለጽ እንዲለቁት እያለቀሰ ሲለምናቸው ነበር። ችግር የለውም መዝግበን እንለቃችኋለን በማለት ፖሊስ ጣቢያ ወሰዱን። ፖሊስ ጣቢያው ጋር እንደደረስን በግምት በቁጥር ከ40 እስከ 45 የሚሆኑ ሌሎች የትግራይ ተወላጆች ታስረው አገኘ ናቸው። ከፖሊስ ጣቢያው በየተራ ሾላ ገበያ አካባቢ ወደሚገኘው የካ ክፍለ ከተማ ፖሊስ መምሪያ ህንፃ ወሰዱን። በግምት 12 በ10 ካሬ ሜትር ወደምትሆን ክፍል ማስገቡን። በክፍሉ ውስጥ ከ50 እስከ 55 የሚሆኑ ሰዎች ነበሩ። ከቀናት በኋላ ብዛታችን ወደ 87 ደረስን። ሁሉም የትግራይ ተወላጆች ነበሩ በማለት ከተፈታ በኋላ ያጋጠመውን አስረድቷል። በብል ጽግና የጦርነት ፕሮጀክቶች ሳቢያ የተጣለው ማዕቀብን ተከትሎ በርካታ ኩባንያዎች ሀገር ለቀው መውጣታቸው ተሰማ። በአሜሪካ ማዕቀብ የአጎዋ እድል መከልከል ሳቢያም 18 የውጭ ኩባንያዎች ናቸው ከኢትዮጵያ ለቀው ወጥተዋል የተባሉት የኢትዮጵያ ኢንዱስትሪ ፓርኮችን በዚህ ሳቢያ በርካታ ሚሊዮን የአሜሪካን ዶላር እንዳጡ ተመላክቷል። አገዛዙ በውጭና የውስጥ ኃይሎችን አስተባብሮ ያካሄደው የሰሜን ኢትዮጵያው ጦርነት እንደ ሀገር ያስከተላቸው ኪሳራዎች በርካታ ናቸው። በገዛ ለዛ ዜጎች ላይ በሰብአዊነት ላይ የሚፈጸመው ወንጀልን አድርሳል ያለችው አሜሪካም ከቀረጥ ነጻ ምርቶችን የመላክ ዕድል አቋላይ ማዕቀብ መጣሏ ይታወቃል። ይህ ማዕቀብ በአስር ሺዎች የሚቆጠሩ ኢትዮጵያውያን ተፈጥሮላቸው የነበረውን የስራ ዕድልም እንዲነጠቁ አድርጓል። እንደ አቶ ሽመልስ አብዲሳና ደመቀ መኮንን ያሉ ያገዛዙ ሰዎች ግን በወቅቱ እኔ አሜሪካን አላውቃትም፣ እሷማ አታውቅኝም፣ አሜሪካ ቢቀርብን የነቀዘ ስንዴ ነው ይሉ ነበር። በእርግጥ በድሉ መዘጋት ሳቢያም ስርአት የሆኑ ወጣቶች ውስጥ የብልጽግናው ትልቁ የስራ እድል ውትድርና ነውና ወደዛ የተቀላቀሉ ሊኖሩ እንደሚችሉ ይገመታል። አሁን የአፍሪካ ልማት ባንክ ያወጣው ሪፖርት ደግሞ የአጓ መታገድን ተከትሎ 18 የውጭ ኩባንያዎች ኢትዮጵያ ለቀው ወጥተዋል ይላል። ይህ ደግሞ የኢትዮጵያ ኢንዱስትሪ ፓርኮች የ45 ሚሊዮን ዶላር ገቢ እንዲያጡ ምክንያት ሆኗል። ምን ያለው ባንኩ ባወጣው የጥናት ግኝቱ መሰረት ኢትዮጵያ ከዚህ ቀደም በአጓ በኩል ለብዙ ምርቶች ከቀረጥ ነጻ ወደ አሜሪካ ገበያ የመግባት እድል ነበራት። ይሁን እንጂ የአጓ መታገድ ቀደም ሲል የተቋቋሙ የገበያ ትስስሮችና የአቅርቦት ሰንሰለቶችን በእጅጉ ማቋረጡንም ሪፖርቱ አስረድቷል። ይህም ከኢትዮጵያ የኢንዱስትሪ ፓርኮች የሚላኩ ምርቶች በፈረንጆቹ 2023/24 በመቶ እንዲቀንሱ አድርጓል። በተለይም በሐዋሳ ኢንዱስትሪ ፓርክ 1000 በላይ የስራ እድሎች የተቋረጡ ሲሆን ለኢንዱስትሪ ፓርኮች በጠቅላላው 45 ሚሊዮን ዶላር የጊቤ ኪሳራም አስከትሏል። ኢትዮጵያ ከአጓ ከመታገዷ ሶስት ዓመት አስቀድሞም ማለትም በ2011 ዓ ምት ይህንን እድል በመጠቀም 246 ሚሊዮን ዶላር የሚያወጡ ምርቶች ወደ አሜሪካ ልካ ነበር። ኢትዮጵያ ባሳለፍነው የአውሮፓውያኑ ዓመት ወደ አሜሪካ የላከችው ምርት ከ223 ጋር ሲነጻጸርም የ24 ሚሊዮን ዶላር ቅናሽ አሳይቷል። በ2015 ዓ ምት የተካሄደው ጥናት እንደሚያሳየው ደግሞ ኢትዮጵያ ከአጓ መታገዷን ተከትሎ እድሉን ሲጠቀሙ የነበሩ 63 በመቶ ጨርቃ ጨርቃ አምራቾች ወደ አሜሪካ የላኩት ምርት ቀንሷል። 39 በመቶ አምራቾች ደግሞ ሰራተኞቻቸውን በትነዋል። በአፋር ክልል በኩል ወደ ትግራይ የሚወስደው መንገድ ከአስር ሰዓታት በላይ ተዘግቶ እንደነበር ተሰማ። መንገዱ የተዘጋው ብልጽግና በሚያሰለጥናቸው ታጣቂዎች ምክንያት ነው ተብሏል። በአፋር ክልል ስልጠና ላይ የነበሩ ቁጥራቸው ሁለት ሺ ይደርሳል የተባለላቸው ታጣቂዎች ከመቀለ 20 ኪሎ ሜትር ርቀት ላይ በሚገኝ ቦታ መስፈራቸውን የተነገረው የብልጽግናው መንግስት ደቡብ አፍሪካ ድረስ ተጉዞ የተፈራረመው ስምምነት ከሰላማዊ መንገዶች ውጭ በሆኑ እንቅስቃሴዎች ላይ መገኘትን፣ ታጣቂ ኃይሎችን ማሰልጠንን የሚ ል ቢሆንም ራሱ ያቋቋመው የትግራይ ጊዜያዊ መንግስትን የሚወጋ ሌላ ታጣቂ ኃይል በትግራይ ክልል ሲያሰለጥን ስለመቆየቱ እንደ አፍሪካን ኢንተሊጀንስ ባሉ ዓለም አቀፍ መገናኛ ብዙሃን በኩል ጭምር ሲዘገብ ሰንብቶ ነበር። የትግራይ ሰላማዊ ኃይሎች በሚል ስም የተደራጁ እነዚህ ታጣቂዎች በመከላከያ ሰራዊቱ ጀነራል ተስፋ አያሌው በሰሜን ምስራቅ እዝ አዛዥ ጀነራል አሰፋ ቸኮልና ሌሎችም የመከላከያ ኃላፊዎች ሲሰለጥኑና ሲታጠቁ ስለመቆየታቸውም ተገልጾ ነበር። ይህንን በማስተባበርም ወዲያን ጥሩ በሚል ቅጽል ስማቸው የሚታወቁት የቀድሞ የትግራይ ሰራዊት አዛዥ እንደሚገኙበት መገለጹ አይዘነጋም። እነዚህ ታጣቂ ኃይሎች ከባለፈው እሁድ ለሰኞ አጥቢያ ለሊት ጀምሮ ወደ ትግራይ ገብታችሁ ኃላፊነቶችን ተረከቡ የሚል ትዕዛዝ ከብልጽግና መምጣቱን ተከትሎ እነዚሁ ኃይሎች ወደ ትግራይ መንቀሳቀስ ሲጀምሩ መንገዱ መዘጋቱንም ምንጮች ለጣቢያችን ተናግሯል። እነዚህ ታጣቂ ኃይሎች በአፋር ክልል በዞን ሁለት ኤርቢቲና መጋሌ ላይ ስልጠና ሲወስዱ የነበሩ ናቸው ያሉ ሲሆን በቁጥርም አንድ ሺ ስምንት መቶ ይሆናሉ ሲሉ ምንጮቹ ያክላሉ። ታጣቂ ኃይሎቹ በአፋር ክልል ባለው ወቅታዊ ሙቀት ምክንያት ከቦታው እንዲነቃነቁ ተደጋጋሚ ጥያቄዎችን ያቀርቡ ነበር የሚሉት እነዚሁ ምንጮች አሁን ስልጣኑን የወሰደባችሁን የጀነራል ታደሰ ወረደን አስተዳደር የምትረከቡበት ሰዓት ስለሆነም በኦፐሬሽን መቀለጥ ገባላችሁ ተብለው እንደተነገራችሁና በዚህ መሰረት እንዲንቀሳቀሱ ተደርገው እንደነበርም ያክላሉ። በዚህም ምክንያት ከእሁድ ለሰኞ አጥቢያም ሌሊት ስድስት ሰዓት ጀምሮ እስከ ሰኞ እኩለ ቀን ድረስ መንገዱ ተዘግቶ የቆየ ሲሆን ከትግራይ የሚወጡም ሆነም ወደ ትግራይ የሚገቡ ተሽከርካሪዎች ተስተጓጉለው እንደነበር ታውቋል። የብልጽግና ሰዎች የሚደግፏቸው ናቸው የሚባልላቸው ታጣቂ ኃይሎቹም ከመቀለ ቅርብ ርቀት ላይ ወደሚገኘው ሚላዛ ተብሎ ወደሚጠራው አካባቢ እንዲንቀሳቀሱ አድርገዋል ያሉት ምንጮቹም የሎጂስቲክስ አቅርቦትና መሰል ድጋፍ የያዙ ሌሎች አመራሮች ደግሞ አባላ በተባለው ከተማ በኩል ሲንቀሳቀሱ እንደነበር ገልጿል። ስለ ጉዳዩ ታጣቂ ኃይሎቹም ይሁን የብልጽግናው መንግስት እንደዚሁም የትግራይ ጊዜያዊ አስተዳደር እስካሁን ያሉት ነገር የለም። እስራኤል ከሶሪያና ሊባኖስ ጋር ዲፕሎማሲያዊ ግንኙነቶቿን ማሻሻል እንደምትፈልግ ይፋ አደረገች። እስራኤል የረጅም ጊዜ ባላንጣዎቿ ተብለው የሚገለጹት ሶሪያና ሊባኖስ ጋር ይፋው የዲፕሎማሲ ግንኙነት ለመመሰረት ፍላጎት እንዳላት የሀገሪቱ የውጭ ጉዳይ ሚኒስትር ገልጿል። የውጭ ጉዳይ ሚኒስትሩም በጀሩሳሌም በሰጡት ጋዜጣዊ መግለጫ የእስራኤል መሰረታዊና የደህንነት ጥቅሞችን እያስጠበቅን ጎረቤቶቻችን የሆኑትን እንደ ሶሪያና ሊባኖስ ያሉ ሀገራት ወደ ሰላማዊ የግንኙነት ማዕቀፍ ማስገባት ፍላጎት አለን ሲሉ ተናግረዋል። ይሁንና ከሶሪያና ሊባኖስ ጋር የሚያዋስኑትእና የይገባኛል ጥያቄዎች ያሉባቸው እንደ ጎላን ተራሮች ያሉ ስፍራዎች የእስራኤል አካል ሆነው ይቀጥላሉ በሚል ነው የውጭ ጉዳይ ሚኒስትሩ የገለጹት። እንደ አውሮፓውያኑ የዘመን ቀመር በ1979 ግብጽ እንደዚሁም በ1994 ዮርዳኖስ ከእስራኤል ጋር ዲፕሎማሲያዊ ግንኙነቶችን መስርቷል። ከአምስት ዓመታት በፊት ደግሞ የተባበሩት አረብ ኤምሬቶች፣ ባህሬንና ሞሮኮ ከእስራኤል ጋር ዲፕሎማሲያዊ ግንኙነት የመሰረቱ የአረብ ዓለም ሀገራት እንደሆኑ የሮይተርስ መረጃ ያመለክታል። የተወደዳቸው የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን።